ሰላም እንዴት አላችሁ? ውድና የተከበራችሁ ተከታታዮቼ፣ ዛሬ አንድ ኮመን የሆነ የሃርድዌር ችግር ይዤላችሁ መጥቻለሁ። ይህ በእጅ ላይ የምታየው ኤክስኖቫ ስልክ እንደምታዩት፣ ስከፍተው ስክሪኑ አይበራም። የስክሪን ችግር አጋጥሞታል ማለት ነው። ነገር ግን እሱ አይደለም ዋነኛው ኬዝ። ስክሪን መቀየር ይቻላል። ነገር ግን ስትቀይሩትም ኖርማል የሆነ ዲስፕሌይ አያሳያችሁም፣ ወይም ደግሞ በትክክለኛው መንገድ ዲስፕሌይ አያደርግም ወደ ጎን ወደ ታች ወደ ተለያየ አቅጣጫ ንባቡን ወይም ደግሞ ዲስፕሌውን ይቀያይረዋል ማለት ነው። ስለዚህ ይህን ችግር ዛሬ እንዴት እናስተካክለዋለን የሚለውን እናያለን ማለት ነው። እንደምታዩት እስክሪኑ ተጎቷል፣ ከአንድ ወገን ያለው ሙሉ ለሙሉ ተበጥሷል። ስለዚህ ምንድነው የምናደርገው? መጀመሪያ ይህን ስክሪን አንስተን ሌላ እስክሪን እንተካለን ማለት ነው። ነገር ግን ስክሪን ስንተካለትም ይሄ ቦርድ ኖርማል አያነብም። ስለዚህ ይህን ኮመን የሆነ ችግር እንዴት ለአንዴና ለመጨረሻ ጊዜ እንፈታዋለን የሚለውን በዛሬ ቪዲዮ እናያለን ማለት ነው። እንግዲህ ይህ ችግር ብዙ ስልኮች ላይ ይገጥማል። ለሁሉም ስልኮች የተለያየ መፍትሄ ያላቸው ስለዚህ እስከ መጨረሻው ከተከታተላችሁኝ ሙሉውን እነግራችኋለሁ ማለት ነው። ለሁሉም ስልኮች መፍትሄ የሚሆነውን አንድ መፍትሄ ያለ እሱን እነግራችኋለሁ ማለት ነው። እንደምታዩት ስክሪኑን ነቅዬ ሌላ ስክሪን እየበየድኩለት ነው፣ እዚህ ጋ ወይም ደግሞ ስክሪኑን እየቀየርኩለት ነው። ይኸው የምታዩት ባለ ሀያ አራት ስክሪን ነው። ይህን እስክሪን እየቀየርኩት ነው ማለት ነው። እንደምታዩት ስክሪኑን በይጄ የጨርሻለው። ስታዩት የወላችሁ የሚያነባው ወደ ግራ ነው ማለት ነው። ኤክሲኖቫ ይላል፣ ይገለብጣል ወደ ግራ። እና ይህን ችግር እንዴት እንፈተዋለን? ወደ ግራ ነው የሚያነባው። ለምሳሌ ይህ ስክሪን ኖርማል፣ አዲሱ ስክሪን ደግሞ ወደ ታች ያነባዋል። አይቼዋለሁ። ይህ የሰራ ስክሪን ነው፣ ንቃይ እስክሪን ነው። በንቃይም ስሞክረው ልክ እንደዚህ ነው የመጣብኝ። ስለዚህ ይህንን ችግር እንዴት እንፈተዋለን የሚለውን ዛሬ ያሳያችኋለሁ ማለት ነው። ለዚህ ችግር መፍትሄ ከሚያገለግላችሁ ውስጥ እንደዚህ የአሮጌ ቦርድ መፈለግ አለባችሁ። የአሮጌ ቦርድ በእጅ ላይ የምታዩት ቦርድ ማንኛውም ሊሆን ይችላል፣ ነገር ግን በላው ላይ ይህ የምታዩት ኮምፖነንት የያዘ መሆን አለበት። ካፓስተሮችን የተለያዩ ካፓስተሮችን የያዘ መሆን አለበት። እንግዲህ በዚህ ስራ ላይ የምንጠቀመው ካፓስተር ነው ማለት ነው። ለሚገለብጡ ለተለያዩ ስክሪኖች መፍትሄ ሊሆን የሚችለው አንድ ካፓስተር አንስተን ብቻ እስክሪኑ ላይ በመቅጠም ይስተካከላል ማለት ነው። ይሄ የምታዩት ካፓሲተር ይሄ በቲዘሩ የነካው የምታዩት በፒከሩ የነካው የምታዩት ካፓሲተር ለዚህ አገልግሎት ይውላል ማለት ነው። ስለዚህ ከዚህ ላይ አንዱን ካፓሲተር እናነሳለን። ው እንደምታዩት አንዷን ካፓሲተር አንስቻለሁ። ይችን ካፓሲተር አንስቻለሁ። ስለዚህ ይችን ካፓሲተር ቼክ አረግና ኖርማል ከሆነች ሾርት ካላደረገች እንጠቀማታለሁ ማለት ነው ይሄው ከዚህ ፓርት ላይ ይችን አንስቻለሁ እንደምታዩት ይቺ ካፕ ናት ስለዚህ ይቺን ካፕ ቀጥታ ምን አደርጋለሁ ከዚህ ከተሰራው እስክሪን ላይ ከዚህ ስትቆጥሩ አስራ አንደኛው መስመር ላይ ታበቃላችሁ ሀያ አራት እግር ነው ብያችኋለሁ እንደነገርኳችሁ ከግራ ወደ ቀኝ ወይም ደግሞ ከቀኝ ወደ ግራ ስትቆጥሩ አስራ አንድ አስራ አንድ ፓርት ላይ ትቆሙና ምልክት ምልክት ታደርጉና፣ ሁለት ይተርፋችኋል አደለ? በመካከል። ስለዚህ አስራ ሁለተኛው ከዚህም አስራ ሁለተኛው መስመር ላይ ያለው ላይ ሾርት አድርጋችሁ ቀጥታ በካፓሲተሩ ታገናኛላችሁ ማለት ነው። ይህን ደግሞ እንዴት እናደርጋለን ለምትሉ ልጆች ቀጥታ ቪዲዮን ተከታተሉ። በምታዩት መልኩ ማድረግ ትችላላችሁ ማለት ነው ው እቺ ካፓሲተር አለች። በዚች ካፓሲተር ልክ አስራ ሁለተኛው ቦታ ላይ ይቺን ቀጥታ ማያዝ ነው ማለት ነው። ነገር ግን ከዛ በፊት ካፓሲተሩ ኖርማል ነው አይደለም የሚለውን ቴስት ታደርጋላችሁ በመልቲሜትራችሁ። መልቲሜትራችሁን ኮንቲኒቲ ላይ ታደርጉና ቀጥታ እንደዚህ ቢፕ ሳውንድ ካሰማ ይሄ ካፓሲተር ሾርት አድርጓል አያገለግልም ማለት ነው። ነገር ግን እንደዚህ ካላሰማ ስትለኩት፣ ምንም ነገር ከሌለው ወይም ደግሞ ዳዮድ ቫሊዩ ካልሰጠ ኖርማል ይሰራል ማለት ነው ይሄ ካፓሲተር። ስለዚህ ትገጥሙታላችሁ ማለት ነው። ይሄው እንደምታዩትን የቆጥር የምልክት አድርጌበት ከዚህም 11 ቁጥር ያለው እንደምታዩት ይኸው 11 11ኛው ላይ ቆም ያለው፣ ከዚህም ስቆጥር ወደዚህ 11ኛው ላይ ቆም ያለው። ስለዚህ መካከል ላይ ያለችው ላይ ሁለቷ መስመር የቀረችው፣ ከዛ ወደዚህ ስቆጥሩ 12ኛው ላይ፣ ከዚህም ወደዚህ ስቆጥሩ 12ኛው ላይ የሚገጣጠምላችሁ ፓርት ላይ ሁለት የጎደለችውን 11 11 ቁጥራችሁ እዛ ላይ ቀጥታ ትበይዳላችሁ ማለት ነው። ከፓስተራችሁን ልክ እንደዚህ እንደምታዩት ቀስ ብላችሁ አመቻችታችሁ በካውያችሁ እንዳይሸሽባችሁ ቀስ ብላችሁ ትበይዳላችሁ። ለመበየድ ለመበየድ ካውያ ወይም ደግሞ ብሎር መጠቀም ትችላላችሁ፣ ለእናንተ እንደተመቻችሁ እኔ ግን በካውያ እንደዚህ ቀስ ብዬ በይጃታለሁ ማለት ነው በምታዩት መልኩ። በነገራችን ላይ ይሄ ሀያ አራት ነው አደለ? ለሀያ እግር እስክሪን ለምሳሌ እንዴት ነው የምንበይደው ካላችሁ ከቀኝ ወደ ግራ ስትቆጥሩ ዘጠነኛው ላይ ከግራ ወደ ቀኝ ስቆጥሩ ደግሞ አስረኛው ላይ ማድረግ ትችላላችሁ። በጅዳችሁ መጠቀም ትችላለችሁ። ለሱ ይሰራል፣ ሞክሬዋለሁ። ዋለው ይው እንደምታዩት ፏ ብሎ ሰርቷል ማለት ነው። ኖርማል ሰርቷል፣ ተረክ ብሏል። ይሄ እንደ ኖርማል እየሰራ ነው። ምንም አይነት ቫሬሽን ያመጣም። ሁለት ሶስት የሰርቼበት አለሁ። ይኸው ኖርማል ከፍቷል፣ ኖርማል ይሰራል ማለት ነው። ስለዚህ እንደዚህ ለሚገለብጡባችሁ እስክሪን ይህን አይነት መፍትሔ አለ ማለት ነው። ባርያ ለምትጠቀሙ እንደነገርኳችሁ ስትቆጥሩ ከቀኝ ወደ ግራ ዘጠነኛው መስመር ላይ፣ ከግራ ወደ ቀኝ ደግሞ ስትቆጥሩ አስረኛው መስመር ላይ ማያያዝ ትችላላችሁ ማለት ነው። እኩል እኩል ቦታ ላይ አድርጋችሁ መበየድ ነው። ሌላ ነገር የለውም። ይሄው የምታዩት በዚህ መልኩ ይህንን ስልክ አስተካክየዋለሁ ማለት ነው። ስለዚህ ከጠቀማችሁ ላይክ ሼር እና ሰብስክራይብ ያደረጋችሁ ቤተሰብ ትሆናላችሁ ማለት ነው ሌሎች ቪዲዮዎች የምንደርሷችሁ የዛሬውን በዚህ አብቅቻለሁ በሌላ ቪዲዮ እስከምንገናኝ በሌላ ስራ እስከምንገናኝ መልካም ቆይታ ቸር የሳምንት ይሆንላችሁ አመሰግናለሁ